ብሔራዊ የተሃድሶ ኮሚሽን በሀገሪቱ የተለያዩ አካባቢዎች የሚገኙ የቀድሞ ታጣቂዎችን ትጥቅ ለማስፈታትና ወደ ቀድሞ መደበኛ ኑሯቸው እንዲመለሱ መልሶ ለማቋቋም ታስቦ የተመሰረተ ተቋም ነው። የቀድሞ ታጣቂዎች ወደ መደበኛ ኑሯቸው እንዲመለሱና በሀገር አቀፍ ደረጃ አስተማማኝ ሰላምን ለማስፈን በተለያዩ ሰባት ክልሎች የሚገኙ የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ ለማቋቋም እቅድ ይዞ ኮሚሽኑ ወደ ስራ መግባቱ ይታወቃል። ኮሚሽኑ በተለይም በዲዲአር ወይንም ዲሞቢላይዜሽን መመዝገብና ተሃድሶ ስልጠና ሰጥቶ ወደ ማህበረሰቡ የመቀላቀል መርሃ ግብር ካለፈው ህዳር ወር ጀምሮ በትግራይ፣ ኦሮሚያ፣ አማራና አፋር ክልሎች ከ17000 በላይ የቀድሞ ተዋጊዎችን ትጥቅ በማስፈታት መልሶ እንዲቋቋሙም አድርጓል። በዓለም አቀፍ ደረጃ ትልቁ የዲዲአር ፕሮግራም እዚህ ሀገር ነው እየተካሄደ ያለው። ሶስት መቶ ሰባ ሺህ የሚቆጠር ቁጥር በዓለም የለም፣ እስካሁን ባየነው ተሞክሮ። በዲዲአር መርሃ ግብር በሀገሪቱ የሰላም መንገድን አማራጭ ያደረጉ ተዋጊዎችን ትጥቅ በማስፈታት እንዲቋቋሙና ወደ ልማት ስራ እንዲሰማሩ ማስቻል አስተማማኝና የተረጋጋ ሰላምን ከማጽናት በዘለለ በጦርነትና ጥፋት ላይ የሚውለውን ጉልበት ወደ ልማት ለማሻገር የሚያግዝ መሆኑን ተጠቁመዋል። ትጥቅ እያስረከቡ ወደ ዲሞብላይዜሽን ማዕከል የሚገቡ ወጣቶች የሰላም አካል ሲሆኑ፣ የልማት አካል ሲሆኑ ህብረተሰቡ ጋር ወርደው ሲወያዩ ሲመካከሩ፣ በጠበንጃ እየታገሉ አካላቸው አእምሯቸው ሲደማ የነበረው ነገር ቀርቶ በሰላም እንዴት ማሸነፍ እንደሚችል ነገ ከሳምንት በኋላ ወደ ማህበረሰቡ ሲገቡ ያዩታል። የዛን ጊዜ የሀገርም የአፍሪካም ትልቅ አቅም ይሆናሉ እነዚህ ወጣቶች። ስለዚህ ማተኮር ያለብን እነዚህ ወጣቶች በማደራጀት በማቋቋም ወደ ሰላም እንዲገቡ፣ የአገር ሀብት እንዲሆኑ፣ አልሚዎች እንዲሆኑ፣ ከክላሾ ይልቅ ኮምፒውተሮች ላይ እንዲለማመዱ የማድረግ ሰገር መረባረብ ያስፈልጋል። ብሔራዊ የተሃድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረውን የቀድሞ ተዋጊዎችን ዲሞቢላይዝ ማድረግ መመዝገብና የተሃድሶ ስልጠና ሰጥቶ ወደ ማህበረሰቡ የመቀላቀል መርሃ ግብር በቅርብ ቀን እንደሚጀምር መግለጹ ይታወሳል። በሌላ ዜና የሽግግር ፍትህ ፖሊሲን ለመተግበር ሊቋቋም የነበሩትን ሶስት ተቋማት ወደ አንድ ተቋም ለማደራጀት እየተሰራ ስለመሆኑ ተገለጸ። ተጎጂዎች ቅሬታቸውን የሚያቀርቡበት ሰነድ መዘጋጀቱም ነው የተጠቆመው። መሐመድ አልቃድር። የሽግግር ፍትህ ፖሊሲ በኢትዮጵያ ባለፉት ጊዜያት የተፈጸሙ በደሎችን ለመካስ መፍትሄ ተደርጎ ወደ ትግበራው ምዕራፍ ገብቷል። የሽግግር ፍትህ ጉዳዮች ከነባሮቹ የፍትህ ተቋማት በተለየ መልኩ አዳዲስ በሚቋቋሙ ነፃና ገለልተኛ ተቋማት የሚታዩ እንደሆኑ፣ ኢቲቪ የሽግግር ፍትህ ፖሊሲው የአተገባበር ሂደት ምን ደረጃ ላይ ነው? ሲል የጠየቃቸው የሽግግር ፍትህ ተቋማት ቅንጅታዊ መድረክ አመራር ሴክሬታሪያት ኃላፊ አወል ሱልጣን በሽግግር ፍትህ ሂደቱ ሊቋቋሙ የነበሩ ሶስት ተቋማትን ወደ አንድ የመመለስ ስራ ተከናውነዋል ሲሉ ገልጸዋል። ልዩ አቃቤ ግን የሚያቋቁም አዋጅ እያዘጋጀ ነበረ። የትሩሲኪንግ ወይም የእውነትና የማህበራዊ ትስስር ኮሚሽን አንደኛው። ሌላኛው እያቋቋም ነው ያለው ኮሚሽን ነው። ሶስተኛው ደግሞ የተቋማት ማሻሻያ ኮሚሽን ማቋቋሚ አዋጅ ብለን ስጠራ የነበረው አሁን ደግሞ ከተወሰነ ሪቪዥን በኋላ የማጥራት ኮሚሽን ለማቋቋም የሚያስችል የህግ ማቀፍ ብለን እያዘጋጀን ያላቸው ሶስት የህግ ማቀፎች አሉ። እነዚህ ሶስት የህግ ማቀፎች ዋና አላማቸው የተለያዩ ተቋማት የሚያቋቁሙ ቢሆኑም ባህሪያቸው ግን ተመሳሳይ ስለሆነ የጋራ ፕሪያምብል ኖሯቸው የጋራ የትርጉም ክፍል ኖሯቸው ነገር ግን በመጽሐፍ ከፋፍለ ናቸው። ሶስቱን የሚያቋቁሙ የህግ ማቀፎችን በአንድ ላይ ኮዲፋይ የማድረግ ወይም መድብል የማድረግ ስራዎችን እየሰራ ነበር የቆየ ነው። በአጭር ጊዜ ውስጥ ምናልባትም እስከ መጪው አርባ አካባቢ ይሄ ሪቪዥን ስራ ይጠናቃል ተብሎ ይገመታል። ሌሎቹ ግን የልዩ ችሎትን ለማቋቋም እየተዘጋጀ ያለው የህግ ማቀፍ ረቂቅ ሰነድና የአለም አቀፍ ወንጀሎችን በተመለከተ የሚወጡ ሁለቱ አዋጆች ግን ራሳቸውን ችለው የሚወጡ አዋጅ ነው የሚሆኑት። የሽግግር ፍትህ ተጎጂዎችን መካስ መሰረቱ ያደረገ በመሆኑ የተጎጂዎችን ተሳትፎ በምን መልክ ይሆን የሚለውን የሚቃኝ ሰነድ መዘጋጀቱንም ገልጸዋል። የሽግግር ፍትህ ተጎጂዎችን ሴንተር ያደረገ የፍትህ ማምጫ ስርዓት እንደመሆኑ መጠን ተጎጂዎችና በአጠቃላይ ደግሞ ተጋላጭ ማህበረሰብ ክፍሉ በሽግግር ፍትህ ሂደት ውስጥ እንዴት ነው የሚሳተፈው የሚለውን ነገር አሳሳቢ ጉዳይ ነው። ስለዚህ በዘፈቀደ በፖሊሲ የሆነ በግም አቀፎቹ ብቻ ላይ ተመርኩዘን የእነዚህን ማህበረሰብ ክፍሎች ተሳትፎ እውን ማድረግ አንችልም። ስለዚህ ስፔሲፊክ የሆነ ስትራቴጂ እያዘጋጀ ነበር የቆየ ነው። እስካሁን እሱ የመጨረሻው ሰነድ ወጥቷል። የመጨረሻው ረቂቅ ቆጥቷል። እሱ ላይ ግብዓት ማሰባት የመድረክ የማድረግ ስራዎች እየሰራ ነው። ምናልባትም በሁለት ሳምንት ከሁለት ዓመት ወደዚህ ባሉት ጊዜ ገደቦች ውስጥ ለማህበረሰቡ የምናጋራው ነው የሚሆኑ የተወሰኑ ሀሳቦችን ለመክተት እየሞከረ ነው ስትራቴጂ ውስጥ። ስለዚህ በቅርብ ጊዜ የተጎጆችና የተጋላጭ ማህበረሰብ ክፍሎች ተሳትፎን ፕሮሞት ለማድረግ የሚያስችል ስትራቴጂም ላውንች ይደረጋ ብለን እናስባለን። በተቀመጠለት የጊዜ ገደብ የሽግግር ፍትህ ሂደቱ እየተጓዘ አይደለም ስንል የጠየቅናቸው ኃላፊው ተከታዩን ምላሽ ሰጥተውናል። ፕሮፌሰሮች፣ ስኮላሮችን ጭምር ግባታቸው እንዲሰጡ እያወያየን ነበርና እነሱ የሚሰጧቸውን ግባቶች መሰረት አድርገን ስናስበው የህግ ረቂቆቹን ሙር ቲዩን ማድረግ እጅ በጣም ያስፈልግ ስለነበረ በተወሰነ መልኩ ዘግይተናል። ግን እንደ ኢትዮጵያ ያሉ ከመቶ ሃያ ምናምን በላይ ሚሊየን በላይ ህዝብ ያላት ሰፊ ሀገር የሽግግር ፍትህ ፖሊሲን ስተገብር በጣም ሶስት ሚሊዮን አራት ሚሊዮን ህዝብ ካላቸው ሀገራት እኩል ጊዜው ሊፈጥን አይችልም። ምክንያቱም ሀገራችን ውስጥ ያለው ህዝብ ብዛትና በአጠቃላይ ነው በሀገር አቀፍ ደረጃ የተፈጸሙት ጉል የሆኑ ሰብዓዊ ሰቶች ቁጥራቸውን ስንመለከት ወይም ደግሞ ስናይ የሽግግር ፍትህ ፖሊሲ አውዱ ወይም ደግሞ ስፋቱ እጅግ በጣም ጥልቅ ነው። ስለዚህ እነዚህን ለጉዳዮች አድሬስ አድርገን ለአንዴና ለመጨረሻ ጊዜ ሀገሪቷ ወደ ተሻለ ነገር መሻገር የምትችለው እያንዳንዱን የሽግግር ፍትህ ትግበራ ምዕራፍ በሚገባ በጥንቃቄ መብራት ስንችል ነው የሚል ሃሳብ ያለ። ስለዚህ ለዛ በጣም ትን በተቻለ መደ ጥንቃቄ ማድረግ የሞከርነው ያለ ነው። በተለያዩ የትግበራ ሂደቶች እያለፈ የሚገኘው የሽግግር ፍትህ ፖሊሲ ለበርካታ ዓመታት የተከማቹ ቁስሎችን ያሽራል ተብሎ በብዙዎች እየተጠበቀ የሚገኝ ነው። በአዲስ ቀን የሀገር ጉዳይ መሰናዶ ላይ ማብራሪያ የሰጡት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ዳያ ሞዳሌ ትጥቅ የፈቱት አካላት የሚያጋጥማቸውን ችግሮች መፍታት የሚያስችል አሰራር ሊኖር ይገባል ብለዋል። በሌላ በኩል በብሔራዊ ተሃድሶ ኮሚሽን የዲሞቢላይዜሽንና መልሶ ማቋቋም ፕሮግራም እቅድና ክትትል ዳይሬክተር ኮሎኔል በላይ አበበም በትጥቅ ትግል ላይ የነበረ ሀይል ወደ ሰላም ሲመጣ ትርጉሙ ከፍተኛ ነው ይላሉ። በጣም አስከፊ ነው። በርካታ ጉዳት አለው። ሰብአዊ ጉዳት አለው። በማቴሪያልም በአካባቢ ላይም የሚደርስ ጉዳት ሰፊ ጉዳት ነው። እንግዲህ በትጥቅ ትግል ላይ የነበረ ኃይል መሳሪያውን አስቀምጦ ወደ ሰላም ሲመጣ ከፍተኛ ትርጉም ነው ያለው። እንግዲህ በየቦታው የሚኖረው ግጭት ባለበት ቦታ ሁሉ የሚኖረው በህይወት ላይ የሚደርሰው ጉዳት ይቆማል። እዚህ ጉዳይ ላይ ተጨማሪ ማብራሪያዎችን ለመጠየቅ እንግዳ ጋብዘናል። እንግዳችን የህግ አማካሪና ጠበቃው አዲ ደቀቦ ናቸው። ከሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጡ። እናመሰግናለን። እንግዲህ በኢትዮጵያ ዘላቂ ሰላምን ለማስፈን እንዲሁም ደግሞ ያለፉ ቁርሾዎችን ለመሻገር የተለያዩ እንቅስቃሴዎች እየተደረጉ ይገኛሉ። ሀገራዊ ምክክር ኮሚሽኑ በተለያዩ አካባቢዎች አጀንዳ እየሰበሰበ ነው። የብሔራዊ ተሀድሶ ኮሚሽኑ በተለያዩ አካባቢዎች ላይ ትጥቅ ያነገቡ ግለሰቦች ትጥቃቸውን እንዲፈቱ እያደረገ ነው። ከዛ ባለፈ ደግሞ ካሳ የሚፈልጉ የተጎዱ ዜጎችም ካሳ የሚያገኙበት ሁኔታ እየተመቻቸ ነው የሚገኘውና የዚሁ አካል የሆነው ደግሞ የሽግግር ፍትህም እንዲሁ እንቅስቃሴዎች አሉ። በተለይ ፖሊሲው አሁን ምን ላይ ነው ያለው የሚለውን አስቀድመን ነው እናንሳ እሺ። እንግዲህ ስለጋበዛችሁኝ አመሰግናለሁ። ፖሊሲውን በተመለከተ ከፖሊሲው በፊት በሀገር አቀፍ ደረጃ እጅግ በጣም ሰፋ ያለ ዘርፈ ብዙ በተለይ ከሚያወያያቸው ማህበረሰቦች አንጻር በጣም ሰፋ ያለ ውይይት ተደርጎ ነው የፖሊሲው ማርቀቅ ሂደት የነበረው። ያንን ተከትሎ ፖሊሲውን ተከትሎ ደግሞ ሊወጡ የሚገባቸው የተለያየ ዝርዝር ህጎች አሉ ማለት ነው ይህንን በመስራት ሂደት ላይ ነው፣ በዚህ ጊዜ የምንገኘው። የዝርዝር ህጎቹ ለአብነት ያህል ተጠያቂነትን የሚመለከቱ በህዝብ ውይይት ወቅት በፖሊሲውም ላይ እንደተመላከተው ማህበረሰቡ አሁን ካሉት ተቋማት ይልቅ ልዩ የሆነ ችሎት ቢቋቋም ብሎ ባለው አግባብ፣ በዚሁ አግባብ እንግዲህ በሀገር አቀፍ ደረጃ በነዚህ በነበሩ ጉልህ የሰብአዊ መብት ጥሰቶችን በተመለከተ ጉዳዩን አይቶ ሊወስን የሚችል ልዩ ችሎት የሚያቋቁም ህግ ዝግጅት ሂደት ላይ ነው ያለው። እንዲሁም ደግሞ እነዚህኑ ጉልህ የሰብአዊ መብት ጥሰቶችን ደግሞ የማጣራት ሂደቱን ፈጽሞ የሚከስ አካል የሚያስፈልግ ስለነበረ ይሄም በተመሳሳይ መልኩ የልዩ አቃቤ ህግ ወይም የሽግግር ፍትህ አቃቤ ህግን የሚያቋቁም ሰነድም እንዲሁ እየተዘጋጀ ነው ያለው ማለት ነው። ከዚህ ባለፈ ከተጠያቂነት ባለፈ በተጠያቂነት ውስጥ ራሱ የኢትዮጵያ ህጎች በተለይም የወንጀል ህግ ውስጥ ያሉ ወንጀሎች ለእነዚህ ጉዳዮች ተፈጻሚ ለማድረግ ሙሉ ሆኖ ያልተገኙ በመሆናቸው ምክንያት ለምሳሌ ያህል ህገ መንግስቱ ላይ አንቀጽ 28 ላይ በሰብአዊነት ላይ የሚፈጸሙ ወንጀሎች በይቅርታ አይታለፉም ይላል። የሚደንቀው ታዲያ በኢትዮጵያ ህግ ውስጥ ዝርዝር ህግ ውስጥ የክራይም ሴግን ሂዩማኒቲ የምንለው ወንጀል የለም። ስለዚህ ተጠያቂነትን ለማምጣት ይቻል ዘንድ ዓለም አቀፍ የልማድ ህግ ስር ያሉትን ወይም ደግሞ ኢትዮጵያ የተቀበለቻቸውን ዓለም አቀፍ ቃል ኪዳኖች ወደ ኢትዮጵያ ህግ የማካተት ሂደት ተጀምሯል። ይሄም ህግ ዝግጅት ላይ ነው ያለው ማለት ነው። ከዚህ ባለፈ ከተጠያቂነት ባለ ውጪ ደግሞ የእውነት ማፈላለግ ሂደትም ራሱን የቻለ የተቋማዊ መዋቅርና ተቋማቱ ስራቸውን እንዴት ያከናውናሉ፣ ምን አይነት ስልጣን ይኖራቸዋል የሚለውንም መደንገግ አስፈላጊ ሆኖ በመገኘቱ ምክንያት ይሄም ህግ በተመሳሳይ መልኩ እየተዘጋጀ ነው ያለው። በዚሁ ህግ ውስጥ ከሚካተቱ ሌሎች ጉዳዮች ውስጥ አንዱ ቅድም የተነሳው የሪፓሬሽን ወይም የማካካሻ ጉዳይ ነው ማለት ነው። ስለዚህ ይህ ኮሚሽን አሁን ባለው ረቂቅ ሂደት ውስጥ የተካተተው ምንድን ነው? ኮሚሽኑ ጉልህ የሰብአዊ መብት ጥሰቶችን በማጣራት ጊዜያዊ የሆኑ የማካካሻ ተግባራትን እንዲያከናውን ቋሚ የሆነውን ደግሞ በሪኮመንዴሽን መልኩ ኢሹ እንዲያደርግ የሚል ነው። እነዚህ ረቂቅ ህጎች ተዘጋጅተዋል። በቅርቡ ለህዝብ ተደራሽ ተደርገው ውይይት የሚካሄድባቸው ነው የሚሆኑት ማለት ነው። መልካም። እስኪ እንደው ሚናው ላይ ወይም ጥቅሙ ላይ ደግሞ ሀሳቦች እናንሳና በተለይ የዚህ የሽግግር ፍትህ ፖሊሲ ትግበራው ጉዳቶች እንዳይደገሙ የማድረግ ሰላምና ዘላቂ የሆነው ሰላም በማምጣት በኩል ደግሞ ምን አይነት ሚና ነው የሚኖረው? ምንድን ነው የሚጠበቀው ከዚህ የሽግግር ፍትህ ትግበራ ምንድን ነው? አይ ቲንክ ይህን ነገር ለመረዳት አስፈላጊ የሚሆነው ለምሳሌ በሀገር አቀፍ ደረጃ ሀገራዊ ውይይት እየተካሄደ ነው ያለው። አንዳንዱ ሰው ሀገራዊ ውይይቱ ካለ የሽግግር ፍትሁ ለምን አስፈለገ የሚል አስፈላጊነቱን ከእሱ ጋር ማያይዘው ያነሱታል፣ እና ሁለቱም ማነጻጸርም ተገቢ ነው። የሀገራዊ ውይይቱ እየተደረገ ያለው በአገር አቀፍ ደረጃ ያሉንን ልዩነቶች በተለይም የማያግባቡንን ጉዳዮች ለይቶ እነዛን አጀንዳዎች ከለዩ በኋላ ሕዝባዊ ውይይት በማድረግ በተለይም ወደፊት መራመድ የሚቻልበትን አግባብ የጋራ መግባባትን የሚፈጥርበትን አግባብ ማፈላለግ ነው። የሽግግር ፍትህ ከዚህ ትንሽ ይለያል። የሚለየው ወደፊት የሚመለከት አይደለም፣ በዋናነት ወደ ኋላ የሚመለከት ነው። ይህ ማለት ምን ማለት ነው? በቀድሞ ጊዜ በኢትዮጵያ ውስጥ የተፈጸሙ ጉልህ የሰባዊ መብት ጥሰቶች ጉልህ የሰባዊ መብት ጥሰቶች በጦርነት አውድ ውስጥ ወይም በግጭት አውድ ውስጥ ሊፈጸሙ ይችላሉ። ወይም ደግሞ በጭቆና በመንግስታዊ አካላት ማህበረሰብ በግለሰቦች ላይ ሊፈጸሙ ይችላሉ። እነዚህን ሁለቱን በአካተተ መልኩ ተገቢውን ምላሽ ልንሰጥበት ካልቻልን በስተቀር በግጭት ሂደት፣ በጭቆና ሂደት በደል የደረሰባቸውን ሰዎች ተገቢውን በደል አድራሹን የወንጀል የህግ ተጠያቂነት እንዲመጣ ማድረግ በደል የደረሰበትን ወገን የደረሰበትን በደል መናገር የደረሰበትን በደል ማስረዳት እንዲችል አድርጎ ለሱም ከተጠያቂነቱ ባለፈ ማካካሻ ስርዓት ውስጥ ተካቶ አንዳች አይነት ለደረሰበት በደል ሪኮግኒሽን መስጠት የሚቻልበትን መንገድ ማፈላለግ ነው። ዋናው ዓላማው ግን አንድ የሚያደርገው ድጋሚ ከናሽናል ዲያሎግ ጋር ይሄንን በማድረግ ወደፊት መራመድ እንድንችል ነው። በድጋሚ ወደ ኋላ ተመልክተን ወደፊት መራመድ እንድንችል ነው። ደጋፊ ነው። ፕሮሚስ ኦፍ ኔቨር አጌን ይሄ የነበረው በደል የደብረው ጉርህ የሰብአዊ መብት ጥሰት እንዳይደገም የምናደርግበት ስርዓት ነው ማለት ነው። አቶ አዲ ከዚሁ ጋር አያይዘውልን እንግዲህ ዘላቂ ሰላምን ለማስፈን ሀገራዊ ምክክር ኮሚሽኑም የተለያዩ እንቅስቃሴዎችን እያደረገ ነው። በተለይ በንግግር ያለፉ ችግሮችን አሁንም ያሉ ችግሮች ካሉ መፍታት ላይ ትኩረቱን ያደ ል በሌላ መልኩ ደግሞ አሁን የሽግግር ፍትህ ፖሊሲውም ተግባራዊ ሊደረግ ነውና እንዴት ነው ሁለቱን አጣጥሞ ማስኬድ የሚቻለው? አዎ፣ በተለያዩ ሀገሮች ውስጥ የሽግግር ፍትህና ዲያሎግ ኮሚሽን በተመሳሳይ ጊዜ ወይም አንዱ አንዱን እንዲቀድም ተደርጎ ተፈጻሚ የተደረገበት ጊዜ አለ። ምንድነው ዋናው መረዳት ያለብን ነገር የሀገራዊ ምክክርና የሽግግር ፍትህ እርስ በርስ የሚመጋገቡ ስርዓቶች ናቸው፣ ግን አንድ አይደሉም። የሀገራዊ ምክክር ስራ በዋናነት የሚያተኩረው አለመግባባቶችን ለይቶ በነሱ ጉዳዮች ላይ መመካከር ነው እንጂ የግለሰብ በደሎችን ሰምቶ ለግለሰቡ ተገቢውም ምላሽ የሚሰጥበት ስርዓት የለም፣ ወይም ደግሞ በቀድሞ ጊዜ የተፈጸሙ ጉልህ የሰብአዊ መብት ጥሰቶችን አያጣራም። ይሄንን ጋፕ ወይም ይሄንን ኮሚሽኑ ሊያደርግ የማይችለውን ጉዳይ ነው የሽግግር ፍትህ የሚፈጽመው ማለት ነው። ተመጋጋቢነታቸውን ስንመለከት ለምሳሌ አንዳንድ ሀገሮች ላይ የሽግግር ፍትህ ከዲያሎግ ከናሽናል ዲያሎግ ሊወለድ ይችላል። ያ በሚሆንበት ጊዜ ጠቀሜታ ይኖረዋል። ማህበረሰቡ ተወያየ፣ ለቀድሞ ግሪቫንሴ ወይም ለደረሰብኝ በደል መፍትሄ ነው ብዬ የማስበው የሽግግር ፍትህ ነው ብሎ በዛ መልኩ ሊፈጠር ይችላል። ሌሎች ሁኔታዎች ላይ ደግሞ አንዱ አንዱን እንዲጠብቅ ለምሳሌ አራት ዓመት እስካሁን የሽግግር ፍትህ ሂደቱ ባይጀምር ኖሮ የዲያሎግ ኮሚሽኑ ስራውን ሲያጠናቅቅ ነው የሽግግር ፍትህ ስራ የሚጀምረው ማለት ነው። ይሄ ደግሞ ለምሳሌ በተጠያቂነትን ከማምጣት አንጻር ማስረጃዎች እንዲጠፉ ይሆናል። ጊዜ በፈጀን ቁጥር ጊዜ በወሰደ ቁጥር ማስረጃዎችን የማግኘትና ተጠያቂነትን የማስፈን ሂደቱን የሚጎዳው ይሆናል ማለት ነው። ነገር ግን የሽግግር ፍትህ ሂደቱ በራሱ የናሽናል ዲያሎግ ላይ ከምክክር ባለፈ የማይፈጸመውን ተግባር ይፈጽማል የነበረውን ቁርሾ ለማከም ተጠያቂነትን በማምጣት የማህበረሰቡን ግሪቫንስ የሚያክምበት ስርዓት ስለሚሆን የናሽናል ዲያሎግ ስራውንም የሚያግዝ ነው የሚሆነው ማለት ነው። ቀደም ባሉት ጊዜያት በተለይ የተፈጸሙ በደሎችና ቁርሾችን ለማከም የመንግስት ቀደም ያሉት የመንግስት ስርዓቶችን ሞክረውት ነበረ፣ ግን ሊሳካ አልቻለም። ይሄ ያልተሳካበት ምክንያት ምንድን ነበረ? ከዚህ ትምህርት ተወስዶ አሁን የተሄደበት ያለው መንገድ ስኬታማ እንዲሆንስ ምን እየተሰራ ነው? እንግዲህ የሽግግር ፍትህ የፖሊሲ ማርቀቅ ሂደቱ ከመጀመሩ በፊት በኢትዮጵያ ታሪክ ውስጥ ለነበሩ በቀድሞ ጊዜ ለነበሩ ጉሌ የሰብአዊ መብት ሰቶች ምን ምላሽ ተሰጥቷቸው ነበር? ምላሾች ውስጥ ሙሉ ነበሩ ወይ? ከስህተቶች ውስጥ ምን እንማራለን የሚለውን የተሰራ ጥናት ነበረ። እዛ ጥናት ላይ ተመስርቶ ነው ማህበረሰ በማወያየት ሂደት አማራጮችን ይዞ ለማህበረሰቡ ከፖሊሲ ዝግጅቱ በፊት ለማህበረሰቡ አማራጮችን ይዞ ሊቀርብ የተቻለበት ሂደት ማለት ነው። ለምሳሌ ከደርግ ወደ ኢህአዴግ በምንሻገርበት ጊዜ በኢህአዴግ ዘመን በደርግ ዘመን ለተፈጸሙ ጉሉ የሰብአዊ መብት ጥሰቶች የተሰጠው ምላሽ ተጠያቂነትን ማስፈን ነው። ይሄ ደግሞ ከስምንት እስከ እስከ አስራ አንድ ዓመት የፈጀ የራሱ ውስንነቶች ነገር ግን የራሱ በጎ ጥቅሞች ያስገኘ ስርዓት ነበር። ነገር ግን የሽግግር ፍትህ ስንል የተጠያቂነትን የምናስፈፍንበት ወይም ክስ ሂደትን ብቻ የሚመለከት አይደለም። ያ ማለት ምን ማለት ነው? የሽግግር ፍትህ ኢፌክቲቭ ሊሆን የሚችለው አንደኛ የሽግግር ፍትህ ስልቶችን ሙሉ በሙሉ ባማከለ ሁሉንም ባማከለ መልኩ ተፈጻሚ ማድረግ ሲቻል ነው። ይህንን አለማድረግ ነው አንደኛውም ስህተቱ የነበረው ከደርግ ወደ ኢህአዴግ ሲመጣ ማለት ነው፣ ክስ ላይ ብቻ ያተኮረ ስለነበረ ከክስ ባለፈ በእርግጥም ልንከሳቸው ያልቻልናቸውን ጉዳዮች ወይም ደግሞ የነበሩት በደሎች በጣም ዘርፈ ብዙ በመሆናቸው በጣም ሰፊ ከመሆናቸው አንጻር የተበዳዩ ቁጥር፣ የበዳዩም ቁጥር ሰፊ እንደመሆኑ መጠን የነበረው በደል ምንድን ነው ብሎ ከክስ ባለፈ እውነትን የማፈላለግ ስራ አልተሰራም። ያላግባብ ንብረታቸው የተወሰደባቸው ሰዎች ንብረታቸው አልተመለሰላቸውም። ይሄ ሁሉ ሲታይ በክስ ሂደት ብቻ እንዲያልፍ ተደረገ እንጂ ሙሉ የሆነውን ብዙ የሽግግር ፍትህ ስልቶችን ያማከለ አለመሆኑ ውስንነቱ ነበር ማለት ነው። ከዛ ከ2010 በኋላ ደግሞ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የነበሩ የሽግግር ፍትህ ስልቶች ነበሩ። ለአብነት ያህል የአንታይ ቴሮሪዝም ምክንያት ወይም ደግሞ በሽብር ተጠርጥሮ የነበሩ ሰዎች ሲደርስባቸው ለነበሩት የቶርቸር የመሳሰሉ ጉዳዮች ሰዎች እንዲከሰሱ ተደርጓል። ውስን ቁጥር ያላቸው ተከሳሾች ነበሩ። እሱ በራሱ የራሱ የሆነ ውስንነት አለው። ከዛ ባለፈ ደግሞ የህግ ማሻሻል ስራዎች፣ ለምሳሌ በቀድሞ ዘመን ለሰብአዊ መብት ጥሰት አስቻይ ሁኔታ የፈጠሩ ህጎች እንዲሻሻሉ ተደርጓል እነዚህም የሽግግር ፍትህ የራሱ የሆነ አንደኛው ስልት ነው ማለት ነው። ነገር ግን ለምሳሌ የእርቀ ሰላም ኮሚሽንም ተቋቁሞ ነበር። እርቀ ሰላም ኮሚሽን ኤፌክቲቭ ሳይሆን ቀርቶ ነው የተበተነው ማለት ነው። ያ ሊሆን እንዴት ቻለ? አንደኛ ሙሉ ስርዓቱን አልዘረጋም። ሁለተኛ የተዘጋጁትም ኤፌክቲቭ ሊሆኑ ለምሳሌ የእርቀ ሰላም ኮሚሽን ኤፌክቲቭ ሊሆን ያልቻለበት ምክንያት ምንድ ነው የሚለውንም ከግምት አስገብተናል። ያደረግነው ነገር ምንድን ነው፣ የሽግግር ፍትህ ሂደት ከማህበረሰብ ከታች ወደ ላይ ቢመጣ ጥሩ ነው። ከህዝብ ከመንግስት ውሳኔ ሰዎች በቴሌቪዥን እንደዚህ አይነት ኮሚሽን ተቋቋመ የሚባልበት ሳይሆን ምን እንዲደረግ ነው የሚፈልጉት፣ የቀድሞ ሰባዊ መብት ጥሰትን በተመለከተ ምን አይነት ተቋማት ተቋቁመው በማን ምን አይነት ገለልተኝነት ኖሯቸው እንዲቋቋሙ ትፈልጋላችሁ፣ ምን አይነት ኮሚሽነሮች ይህን ጉዳይ እንዲያጣሩላችሁ ትፈልጋላችሁ የሚለውን ማህበረሰቡ ጋር ታች ተወርዶ ከማህበረሰብ ከታች ወደ ላይ የፖሊሲ ማርቀቅ ሂደቱ ራሱ ከታች ወደ ላይ በተለይም ከ79 ቦታዎች በላይ ነው ተሄዶ ይህንን የማድረግ ስራ የተሰራውና ከቀድሞ ስህተት ለመማር በዚህ መልኩ ጥረት ተደርጓል ለማለት ነው። መልካም፣ በጣም አድርገን እናመሰግናለን። የህግ አማካሪና ጠበቃ አዲ ደቀበ ስለሰጡን ማብራሪያ፣ መልካም ቀን ይሆንልዎት። መልካም ጊዜ፣ እናመሰግናለን።